መምህርነት በዩኤኢ በዩኤኢ መምህርነት ከሕክምና ሙያ ባላነሰ እጅግ ተፈላጊ የሆነ የስራ ዘርፎች አንዱ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች ውድ ተከታታዮች፣ ሰላም ናችሁ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ እያልኩኝ ዛሬ መምህርነት በዱባይ እንዴት ነው? የትስ አፕላይ ይደረጋል? ደሞዙስ፣ ጥቅማጥቅሞቹ በአጠቃላይ ይዤላችሁ ቀርብ ያለው አብራችን ቆዩ። ላይክ ሼር ማድረጋችሁን እንዳትረሱ፣ ኮመንትም አስቀምጡልኝ። መምህርነት በተባበሩት አረብ ኤምሬት በከፍተኛ ሁኔታ ተፈላጊ ስራ አንዱ ሲሆን ደሞዙ አንድ መምህር ከ7000 እስከ 17000 ድርሃም የሚከፈለው ሲሆን ታክስ የማይቆረጥበት እና ሌሎች መኖሪያ ፈቃዶች፣ ትራንስፖርት የመሳሰሉ ጥቅማ ጥቅሞች ያካተተ ወርሃዊ ደሞዝ ያገኛሉ። እንደሌሎቹ ብዙ የስራ ዘርፎች ሁሉ መምህርነት በተባበሩት አረብ ኤምሬት ውስጥ የማስተማር የስራ ፈቃድ ያስፈልገዋል። ይህ ፈቃድ በኤምሬት ትምህርት ሚኒስቴር በቲቻር ላይሳንሲንግ ሲስተም ወይም ደግሞ ቲኤልኤስ ስር ይከናወናል። በኤማራት ፈቃድ ለማውጣት እና መምህር ለመሆን ቢያንስ ቢያንስ አንደኛ፣ የባችለስ ዲግሪ ሊኖረን ይገባል። ሁለተኛ፣ የሁለት ዓመት የስራ ልምድ ያስፈልገናል። ሶስተኛ፣ ፔዳጎጂ ስልጠና ያገኘን መሆን አለብን። አራተኛ፣ በእንግሊዘኛ ቋንቋ ምዘና ወይም በአይኤልቲኤስ ሰባት ነጥብ ዜሮ ያላነሰ ፕሮፌሽን ውጤት ይጠበቅብናል። አምስተኛ ሙሉ ጤናማ መሆን አለብን። ስድስተኛ ከወንጀል ነፃ መሆናችንን ማስረጃ ማቅረብ ይጠበቅብናል። የፈቃድ አወጣት ሂደቱን በተመለከተ አንደኛ በቲቸር ላይሰንሲንግ ሲስተም መመዝገብ ነው። ይኸውም ወደ ኤምሬት ትምህርት ሚኒስቴር ዌብሳይት ላይ መግባትና በቲአይኤስ ፓርተር ሳይንፕ ማድረግ ወይም መመዝገብ በመቀጠልም የግል መረጃን ፐርሰናል ኢንፎ፣ የትምህርት ደረጃ ኖቲፊኬሽን፣ እንዲሁም ሌሎች ሪፈረንስ የመሳሰሉትን ጥያቄዎች መሙላት። ለምሳሌ ፓስፖርት ሰርተፊኬት የስራ ማስረጃ የመሳሰሉትን ዶክመንቶች ደግሞ አፕሎድ ማድረግ እሱን ሲጨርሱ ሰሜት ማለት ነው ሁለተኛ በፈቃድ ፈተናውን መመዝገብ በቲቸር ላይሰንሲንግ ሲስተም ኮርተን ላይ የጫነው የትምህርት ማስረጃ ተጣርቶ ተቀባይነት ሲያገኝ ፈተናውንና ተያያዥ ክፍያዎችን በተመለከተ የኢሜል መልእክት ይደርሰናል። የመምህርነት ፈቃድ ፈተናው ሁለት ክፍሎች አሉት። አንደኛ ሳብጀክት ሲቪክስ የትምህርት ዘርፍ የተመለከተ ሲሆን፣ ሁለተኛ ጠቅላላ የመምህርነት ሙያ ፔዳጎጂካል የዋናው ትምህርት ፈተና በተለምዶ በየአመቱ መስከረም ወር ላይ የሚሰጥ ስለሆነ የፔዳጎጂ ደግሞ በየአመቱ ግንቦት ወር ላይ ይሰጣል። ፈተናውን እንደ ምርጫችን በኦንላይንም ሆነ በአካል መውሰድ እንችላለን። የፈተናው ውጤት አሁንም በኢሜይል ይልኩልናል። ያለፉትን አስፈላጊውን ክፍያ በመክፈል በቀጥታ የመምህርነት ስራ ፈቃዳቸውን ይወስዳሉ። ያልተሳካላቸውም ያላለፉት ደግሞ አንድ ወር ጠብቀው መልሰው ለመፈተን ማመልከት ይችላሉ። ይህ የመምህርነት ስራ ፈቃድ እንደ ፈተና ውጤታቹ እና የስራ ልምዶች ከአንድ እስከ ሶስት አመት የሚያገለግል ሆኖ ይዘጋጃል። በመጨረሻም አዲስ ተመራቂና የስራ ልምድ የሌላችሁ ፍሬሽ ግራጅዌቶች ማለት ከሆናችሁ ደግሞ ከላይ በተጠቀሰው ኮርተር ላይ አዲስ ተመዝጋቢ በሚለው ስር ተመዝግባችሁ ለሁለት ዓመት የሚያገለግል ጊዜያዊ ፈቃድ ትራንዚሽናል ላይሰንስ የሚባለውን ማውጣት ትችላላችሁ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት መምህርነት በዩኤኢ ከወደዳችሁት አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሊን ከፍ አድርጎልኝ እና በሌላ ቪዲዮ ቆንጆ ነገሮች ይዤላችሁ እመጣለሁ። ትንሽ ጊዜ አጥሮኝ ነው ቪዲዮ እየሰራሁላችሁ አይደለም እና ሰራለኝ። በሚቀጥለው ይህን ከወደዳችሁት ግን ሀሳባችሁን ኮሜንት እንትን ላይ ስጡኝ፣ ኮሜንት አስቀምጡልኝ። ሞክሩት፣ እናንተ መምህር ይሆናችሁ። ሞክሩት፣ ትምህርት ሚኒስቴር ዌብሳይት ላይ አፕል ላይ አርጉና ሞክሩት። ጥሩ ነገር ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦቼ። በጣም ወዳችኋለሁ ታውቃላችሁና፣ ልሰናበታችሁ ነው። መልካም ጊዜ፣ መልካም ቆይታ። በሌላ ቪዲዮ እንገናኝ። ሰላም አምሹ፣ ደና ሁኑ።